ጠቃቸሁ ብዙ ጊዜ ወጣቶች ሲሰበሰቡ ጠይቃሉ። በዚች ምሽት ብትሞቱ ይሻላቸዋል። በዚች ምሽት የአሜሪካ ቪዛ ነታቸው እንዴት አላችሁ ቢሉ አለን ቪዛ ቢመጣላችሁ፣ እንደዚህ ወደ ክርስቶስ ብትሄዱ ይሻላችኋል፣ ወደ ትራምፕ አሁን ቀለል አላችኋል፣ ወደ ማለቱ ናቸው። እየሰማችሁኝ ሞት ወደ ጌታችን የሚያደርሰን መንገድ ከሆነ ጥቅም ነው ጉዳት ነው ነው እ ጥቅም ነው እንጂ ማሪሳቅ ይመስለኛል። አንተን መዘከር ያቃጥለኛል፣ ፍቅርህን ማሰብ ይነደኛል። ይህንን ባሰብኩ ጊዜ ብዕሬን ስበራት ስበራት ይለኛል፣ ይላል። የተወደዳችሁ ክርስቲያኖች፣ ከብዙዎች ጋር ከመኖር ከሚወደን አምላካችን ከእግዚአብሔር ጋር መኖር ይሻላል፣ ይሻላል። የእግዚአብሔር ቃል ይላል፣ ልኖ ልሞ ልሄ ከክርስቶስ ጋር ልኖር እናፍቃለሁ ይላል። እየሰማችሁኝ ነው። የሚናፈቅ እኮ ነው፣ የሚናፈቅ እኮ ነው። ናፍቆት በልባችን እንደ ክርስቲያን አለ ወይ? ሄደን ከክርስቶስ ጋር ለዘላለም የተወደደ ፊቱ እያዩ መኖር ያ የሚናፈቅ ነው።

ተስፋችን ምንድን ነው? ሌላ እዚህ ምድር ላይ የመኖር ቁም ነገራችን ምንድን ነው? አያችሁ፣ የሚናፈቅ ነው። በልቦናቸው የሚኖር ሁሉም ይሄን በመናፈቅ ነው የሚኖሩት። ለዚህ እኮ ነው ወገኖቼ፣ ሞት ጥቅም የሚሆነው። የምን ሞተው ለመነሳት ነው የሚሉት እኮ ለዚህ ነው። ይሄን ብለዋል። ከዚህ ቁርበቴ ከተለየው በኋላ ከዚህ ሥጋዬ ከተለየው በኋላ ከሞት በኋላ ይላል፣ እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖቼ ያዩታል። ልቤ በምናፈቅ ዝሏል ይላል። እናንተ ክርስቲያኖች ይህ ናፍቆት ይዟችኋል? እነ ቅዱስ ጊዮርጊስ እኮ የተጋጀሉት በዚህ ናፍቆት እኮ ነው። መሄድ ይፈልጋሉ። አብረውት መኖር ይፈልጋሉ። እሱን እያዩ መኖር ይፈልጋሉ። ከእሱ ጋር ለዘላለም መኖር ይፈልጋሉ። የፊቱን ብርሃን እያዩ መኖር ይፈልጋሉ። በብርሃን ጎርፍ ውስጥ መኖር ይፈልጋሉ። በብርሃን ፏፏቴ ውስጥ መኖር ይፈልጋሉ። በተነጠፈው የብርሃን መጋረጃ ውስጥ መኖር ይፈልጋሉ። በተነጠፈው የብርሃን ምንጣፍ ላይ መረማመድ ይፈልጋሉ ክርስቲያኑ። እስኪ አንድ ሐሳብ ላንሳባችሁ። እየሰማችሁ ይሄ ነው ከኔ ጋር አላችሁ። እስኪ አንድ ሐሳብ ላንሳባችሁ። አንድ መንገደኛ ወደ አንድ ቦታ የሚሄድ ለምሳሌ፣ ወደ አዲስ አበባ ከደብረ ብርሃን ወደ አዲስ አበባ የሚሄድ ሰው መንገደኛ ብቻ የሆነ ሰው እዚህ ጫጫ ውስጥ ቦታ ቢመራ በአንድ ቀን ቦታ ቢገዛ አይኖርበትም እኮ ያልፍበታል እንጂ ለአንድ ቀን ብቻ እንኳን አያድርበትም። አልፎ ሂያጅ ብቻ እኮ ነው። ቦታ ቢመራ፣ ቤት ቢሰራ፣ ሕንፃ ቢገነባ አይኖርበትም እኮ አልፎ ሂያጅ ነው። ይሄ ሰውዬ አትራፊ ነው፣ አክሳሪ ነው ይ ሰውዬ ምክንያቱም አላፊ ነው እንጂ ነዋሪ አይደለም። ይህ ሰውዬ አባካይ ነው የሚባለው እንጂ ልብ ያለው ሰው ነው አይባልም። ምክንያቱ በማይኖርበት ቦታ አቱን የሚያባክን ነው። ወገኖቼ አሁን የምናባክነው እዚህ ዓለም ያለን ፍቅር አባካይ ነው እየሆነ ያለው ይህት እስኪ ራሳችሁ ባት ባ ሰውነታችን በረገድ ደከመ፣ ንጽህናችን በጉሰ ጠፋ። አልፈን ብቻ ለምንሄድባት ጥቂት ጊዜ ብቻ ለምን ለምንኖርባት ዓለም ተመርካኬና ተጣባቂ ብቻ ሆነ። ለዘላለሙ በአጭሩ ምክንያት የዘላለሙን ርሳ የዘላለሙን በጊዜያዊ ለወጥን። እውነተ ሲያስቡ አይታሳዝንም? ታዲያ አባሳኞች አሁንም ታዲያ ይህን እውነተኛ እንዳይመስላል ባለቤቱ ሲመጣ ተለቃቅሎ የሚጠፋ ብቻ ነው ወገኖቼ። አንድ ቀን ቢሆን ነው ይሄ መቼ አይታወቅም። ለዚህ እኮ ነው ወደ ክርስቶስ ስለመሄዳችን ከእርሱ ጋር በትንሳኤው ተነስተን ከእርሱ ጋር ለዘላለም ስለመኖራችን የሚያስብ ሰው በዚህ ዓለም ላይ እንደ በሽተኛ ይኖራል። ፀጥ ብሎ ጭምት ሆኖ ንጹሕ ሆኖ ቅዱስ ሆኖ ተሰቃይቶ ይኖራል። አስረሽ ምችው ብቻ አይጨፍርም፣ ይዘምራል አይቀደልም ትቶት የሚሄድ እንደሆነ ያውቃ የሚ ሰኑ ወገኖቼ የሚበልጠው ዓለም የት ነው ካላችሁ፣ አሁን ያሳየኋችሁ ዓለም ነው። የትኛው ዓለም የሚበልጠው ወደ ወደባችን እየመሰገስን ነው ክርስቲያኖች። ይሄ ማይበልና ንውስ ውስጥ ያለበት ዓለም ነው። ወደ ባችን አይምሰባችሁ። ልባችሁና ትጣሩባ አትመኗ ያለበት ነው። መልሕቃችንን የምንጥለው የዘላለም ብርፍ የምንለው ክርስቶስ ካለበት የደረስን እንደሆነ ብቻ ነው። ለዚህ እኮ ነው ልሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚለው እኮ ለዚህ ነው ያለው ማረፊያችን። የተወደዳችሁ ወገኖች፣ ይሄ መስሪያ ቦታችን፣ ያኛው ደግሞ ማረፊያችን ነው። የምንሞተው ልናልፍ ነው የምንሞተው የምንሞት ከሆነ የምንሞተው ለዘላለም በእረፍት ለመኖር ነው። ቅዱስ መምህራችን እንዳሉት በጌታ የሚሞቱ ሙታን ኢየሱስ ክርስቶስን አምነው በልጅነት ተጠምቀው በቅዱስ ቁርባን ተዋህደው በሜሮን መንፈስ ቅዱስ መያዣ ታትመው የሚኖሩ ሰዎች የሚሞቱት ለእረፍት ነው። ነፍሴ ሆይ ወደ እግዚአብሔር መልካም አድርጎልሻል እና ይላል፣ እግዚአብሔር ቃል ለምንድን ነው ለናር ፍራ ደክመና ሰልችቶና እንጀ የምር እንነጋገር ቢባል ብዙዎቻችን የዚህ ዓለም ጉዳይ አብዛኞቻችን ታክቶናል።